ጡት ስናጠባ አብዛኛውን ጊዜ ወተት ከጡታችን ይፈሳል። በተለይ የቅርብ ጊዜ አራስ ከሆንሽ ልጅሽም ያለማቋረጥ ታጠቢያለሽ። ይህ ልጅ መንከባከብ፣ ማጥባት እንዲሁም ደግሞ ሌሎች ተጨማሪ የቤት ውስጥ ኃላፊነት ወሲብ የመፈፀም ፍላጎትሽን ለጊዜው ሊያጠፋው ይችላል። እናም ጡት ማጥባቴ የወሲብ ህይወቴን አበላሸው ልቲ ቲቺ ይሆናል። ተሳክቶላችሁ ሙድ ውስጥ በምትሆኑበት ጊዜ ደግሞ ህፃኑ ያለቅስና እሱም ማባበል፣ ጡት ማጥባት፣ እሽሩሩ በማለት እስኪተኛ ለመጀመሪያ ድረስ በመጠበቅ ከሙድ ውጭ ልትኝ ትችያለሽ ማለት ነው። የመጀመሪያ ልጅሽን ከሆነ እያጠባሽ ያለሽው አሁን ለመጡት ለውጦች ሁሉ በእርግጠኝነት ልምምድ ስለሌለሽ አዲስ ነሽ ማለት ነው። ታዲያ ይህ ላንቺ ዝግጁነት ስለምታጠቢ ከባልሽ ጋር አልጋ መለየት የለብሽም። ለህፃኑ ጊዜ እንደምትሰጪ ሁሉ ለባልሽም ጊዜ መስጠት አትርሺ። እንደ ቀድሞ ሁሉ ባልሽ ጡትሽን መሳምና መደባበስ ቢቀንስም አይሰማሽ። ምክንያቱም ጡቶችሽ ወተት ስለሚያፈሱ የህፃኑ ምግቦች ናቸው ብሎ ስለሚያስብ እንደሆነ ተረጁ። ምንጊዜም ንጽህናሽን ጠብቂ። ጥሩ አለባበስ ልበሺ። ህፃኑ በትክክል ጥሩ እንቅልፍ የሚተኛበትን ጊዜዎች በማወቅና በመጠቀም ከባልሽ ጋር ያለሽን የወሲብ ህይወትሽን መጠበቅ አለብሽ ማለት ነው። ታዲያ ይህ ለሴቷ ብቻ አይደለም። ለወንዱስ፣ ለአንተስ ወይም ለባሎች ህፃኑ የሁለታችሁም ልጅ መሆኑን፣ አዲስ ኃላፊነቶች እኩል መሸከም፣ ማገዝ። ከወሊድ በኋላ በመጡ የስሜትና የሰውነት ለውጦችን በማንሳት አታበሳጫት። ይልቁንም ወደ በፊቱ አቋሟ መመለስ እንድትችል አግዛት እንጂ እንደ ቀድሞ በፈለግከው ሰዓት ሁሉ ዝግጁ ሆና ስለማታገኛት አትጫናት። ወሲብ ከመጀመራችሁ በፊት እንደ በፊቱ ጡቶቿን ባትስምም እንኳን የተለያዩ መንገዶችን መጠቀም ስሜቷን ማነሳሳትም አትርሳ ማለት ነው። በሁሉም ነገር ከሚስትህ ጎን በመሆን የስሜት ለውጦቿን በመረዳት ውድ ሚስትህንና የልጅህን እናት በመሆን ይበልጥ እንደ ኮራህባት እየነገርካት ፍቅራችሁን ከበፊቱ ይልቅ ማጠናከር ያስፈልጋል። ብዙ ጊዜ ወንዶች ከሚያነሱት ጥያቄዎች ወይም ቅሬታ ከሚፈጥርባቸው ጉዳዮች መካከል ባለቤቴ ልጅ ከወለደች በኋላ ስሜቷ አቀዘቀዘ እንደምፈልገው እየሆነችልኝ አደለችም ይላሉ። በጣም ሰማለሁ ና ይሄ ተገቢ አደለም። እንግዲህ ምክንያቱም እነዚህ አሁን ያነሳናቸው ጉዳዮች ናቸው። እነዚህን ነገሮች በደንብ ማየት ያስፈልጋል። የጋራችሁ ስለሆነ ቤቱ የጋራችሁ፣ ልጁ የጋራችሁ፣ ሴቷ ብቻዋን አላመጣችሁም፣ ከአንተ ጋር ያመጣችሁ ነው እና ያንን ማድረግ በጣም አስፈላጊ ነው ማለት ነው። ጮራ ዩትዩብ ቻናላችንን ሰብስክራይብ አድርጉት፣ ላይክ ሼር ማድረጋችሁን፣ ኮመንት ላይም ደግሞ የእናንተን ተሞክሮ ደግሞ ብታካፍሉን በጣም ደስ ይለናል። ይህ መማማሪያ መድረክ ነው። እናንተ እንደዚህ አይነት ችግር አጋጥሟችሁ እንዴት ችግራችሁን ሶልቭ እንዳረጋችሁ ደግሞ ብታጋሩን በጣም አሪፍ ነው ብዬ አስባለሁ። ጥሩ የትዳርና ልጅ የማሳደግ ዘመን እንዲሆንላችሁ ተመኘው።